ስጋለፊ ሙሐመድ ሆነ የተውሂድ ድምፅ በየማዳመጫው ህዋሳት አስተጋባችሁት። አድማጭ ማድመጡን አድፍጦ እጅግሮን ሲሰጥ ሰሜ ለምስማትን እየመረጠ ወደኋላ ማፈግፈግ ጀመረ። ግን ሰይዲ የፍቅሮ መግነጢስ ከፍጥረታት ፍርጣሚ እየተደረበሉ ነው እና ሁሉንም ትስቡት ጀመር ተሽማሚት እስከ መኳንንት ባንት ውጥሪ ተጥለቀለቁ። የአንቱ አሽከር ለመሆን የመረጡ ንክስናቸውን አነገሱት። ግራውን እየመረጡ አንቱ ሲጎዱ ከጥቅማቸው ተቀናሽ እየሆነ ሽንፈት ቀኛቸው እየሆነ ነው። ጨለማ አጠፍ ጨለማ ሰፍነው ከሆነ ዘንዳ የብርሃን ጭላምጭል እየሰፋ ከሆነ ሰላም መጣ። ያልተነሳ የተኖረ ጥልፍ ታሪክ አለፈ። የግመኒቷ አካል ላይ ሲለቀ ጉዳዩ ከጌታችን እንጂ ከእነሱ አልነበረም። ምራቅ ሲተፋቡ ቅባት የቀቡትን አምሳል ታሳያላችሁ። ሁሉንም በደል ስታስተናግዱ ያለ ወረዳችሁ የእንባ ዘለላ ስለ ውመታችሁ ስትማጸኑ ግድቡን ያፈርሰዋል። ጠንካራ ወናያችሁ ስለኔ ደካማ ስጋ ለባ ሲታገለኔ ማለት ይመልሰል ያ ሰይዲ። በእኔ ዘመን ነዋሪው ግና አንቱን እንደየሀለቱ ቢወድም ሱናና ፈርድ ከሚባል ሰፊ መንደር ጠፍቶ ችካልሁን እየለቀቀ ነው። ውመታችሁ ግራ ገብቶታል። የልፍን ዋጋ ልብሱ እየፈሸነው አለ። ደግሞ ከውሃ ረግሶ አለሙን እያጠበ ነው። ግማሹ ተበዳይ ከፊሉ ደግሞ በዳይ ሆኗል። የእማ ወራ ይሻ ፈለግ ተገሎ የቲ ሂጃብ ተገልጧል። አንቱ ያስቀራችላትን የቅሞ ጨርቆም ገፋ እየሞተቱ ነው። አንቱ ያስቀራችላትን የአባት ግድያ ዘንግታ ከቅድሙ ኮብልላ ራሷን በቁም እየገደለች ነው። ከአርቲስቶች ያነሰ ሆኗል። አንቱን ነው የምታውቀው ወንድምም የሐምዛና መሰል ታሪክ እያፋቀ ሮናልዶን ፈልፍሎ እንደሚያውቀው አንቱን በድፍን አያውቅም። መሸሸዬ ዓለም ታስጠላለች። አንቱን ርቀን አልተቻለንም። አንድ አማ ሰታችሁን ሄዳችሁ በሰባ ቤት የመከፋፈል ትንቢታችሁን እየፈጸም ነው። ነው ከውልደቶ በፊት የነበረው የዘመን ሁላ ተስፋው አልተሟጠጠም ነበር። ምክንያቱም የአንቱ መምጣት ንግር እየተነገረው ስለከረመ የኒው ዘመን ግና ከልፈቱ በኋላ ሆነና የተስፋ ፍንጭ በግኝ አጥቷል። መኖራችን ለምን መሞታችን በምን እንደሆነ ሳናውቀው ሀያታችንን ስትንገፋ ብታይ ምን አይነት አስተያየት ይሰጡን ይሁን? ወንድም ወንድሙ ለወዳቂቁስ በጀርባው ሲያርደው ብትኖሩ ፊቱ ላይ ምንኛ ይከፋ አዛኒ ነበር ነበር ነገር ባክኗል ሰይዲ፣ በእኛው ዘመን ባለነብስ ከመሆን በአንቱ ዘመን የሞተ ግዑዝ ሆኖ መኖር ያስብለኛል። ወይ የሚያልፈው ሁሉ በጆሮዬ የሚነብሰው መጥፎ እንጂ ጥሩ ሳጣበት ባላየሁም ተግባሩ ሰምቼ ይረጋጋለሁ። በለጋነት የምኖረው ጠንካራ ፍራ ሲጠጋኝ ከእናቴ ጉያ በላይ በአንቱ አባትነት ይሸሸገዋለሁ። የጋራ ሆናችሁ የግሌ የምለው አንቱን ብቻ ነውና አትራቁኝ ሰይዲ። ክብ ዙሪያችን እሳት ነው ስንል ጌትያውን እያማረን ነው ሳይሆን በዝነቱ ምሮን የፈሰሰው ወንባችን እንዲታበስ ከደጅ ቁመን እንማጸን ዘንዳ ሀለታችን አሳፍሩን ነው። የሩብ ደብዳቤ ይጽፈላንቱ መስጠታችን አንቱ ከአሳፋሪ ምግባር የጠራችሁ ነቹና ያድርሱልን አባባ የኒኛው ደብዳቤ ልባብሰኝ መን ብታመም መዳን ታሪኩን ለብሶ መጣና ጠባሳ ሳይቀር ቁስለቴ እንፍቆልኛል መድህኔ መዳኔ በሰበቡ ነውና ሁሌ የምታመሟለሁ እፍን በማት ሞለው ልቤቁና ያህል ፍቅር ከተሸከም የሱን እንጂ ከበቡኝን አይደለም። ከሁሉም የደበኩትን የአይኔን እውነተ ለምቱ እንጂ አልገልጠውም የራየሁትን ብናፍቅ የአንቱን አካል እንጂ የሌላን አይደለም። ሰው መሆን ቀርቶብኝ እንባሁኝ ብገኝ የምለው ለውመቶ ማልቀስ ልማዶ እንደሆነ ፊቱ ላይ እየፈሰሱ በለስላሳ እጆ መታ እንጂ ስጋ መልበስን ጠልቼ አይደለም። ፊቱን ማየቱን አጥብቄ መመኘቴ እያያችሁኝ በሞት እንጂ ናፍቆት ይታገሳል ብዬ አይደለም። የኔ አባት በአንቱ ወቅት ናፍቆት ይዛችሁ የጫጋችሁትን አፈር ባልሆን የረገጣችሁትን ሆኜ በኖር የደበቀችሁትን ሸረሪት ባልሆን የተበተበችው ድሃን ሆኜ በነው በወቅቱ ወቅት አጥቼ ግመሊቷን ባልሆን የምትታሰርበትን ገመድ ሆኜ በነው እያልኩኝ አንቱን የማየት ጉጉቴ ሲያሳስ መወለዱ ይሻሽና የሞቱ ቀን ታውሶኝ ምንባይ በእንባ ለውጬ ቀለሜን ከጋር ዛመድ ብኖር ያልኩት ምኞት እንኳንም አልኖርኩም ብዬ ወደ ግጥም ቀን ያልኩት ጥቂት ላንብብሎ።